ማይክ ካልገዛችሁ ዛሬ በጣም አሪፍ እና ቆንጆ ማይክ ለእናንተ ሼር አደርጋችኋለሁ ማለት ነው። ይሄ ማይክ ብሉ የቲ የሚል በጣም አሪፍ ቲ፣ እንግዲህ እኔ ስጠራው ነው፣ ብሉ ያሬ፣ ብሉ ያሬ፣ ብሉ የቲ ነው የሚሉት። እንደምታዩት ይሄን ይመስላል። የሚሰራው በዩኤስ ቢ ኬብል ነው። በጣም ጠንካራና እቃው በጣም ኳሊቲ ነው። ብሉ የቲ ብሉ ያቲ፣ ይሄንን ኮኔክት ለማድረግ እንግዲህ በጣም ቀላል ነው። ዩኤስቢ ኬብሉ እንዴት ኮኔክት እንደምታደርጉ አሳያችኋለሁ ማለት ነው። ኦኬ፣ እንደምታዩት እንደዚህ ከነበረ በቀላሉ እንደዚህ ታደርጉታላችሁ። ወደዚህ እንደዚህ ይዞራል፣ እንደዚህ ይዞራል። ያሉት ይሄ ሶስት በትን ብቻ ሌላ ምንም ነገር የለውም ማለት ነው። ይሄ ኬብል አብሮት ነው የሚመጣው። እችን በዚህ በኩል ያለችውን እችን በዚህ በኩል ያለችውን ከዚህ ጋር ነው የምታገናኙት። ለነገርኳችሁ ይሄ እዚህ ጋር ታስገቦታላችሁ። እዚህ ጋር ነው የምታስገቧት። ይህንን ደግሞ ከኮምፒውተራችሁ ወይንም ደግሞ ደግሞ ወይ ከኮምፒውተራችሁ ከላፕቶፓችሁ ጋር ወይንም ደግሞ በአዳፕተር ኮኔክት አደረጉት አላችሁ ማለት ነው። እዚህ ጋር እንደዚህ ያንን ኮኔክት ካደረጋችሁት በኋላ ያችሁት በቃ ሌላ ምንም አያስፈልገው። ሁለቱን በዚህ ገና በዛ ጋር እንስት መጫን አለባችሁ። ሪከርድ ማድረግ ጀምሯል ማለት ነው። ሪከርድ አድርጋችሁ ስጨርሱ የምታደርጉት ነገር ምንድ ች? እንደዚ አድርጋችሁ ስቶፕ ታደርጉታላችሁ ማለት ነው። በቀላሉ ምንም የሚያስፈልጋችሁ ነገር የለም። ሪከርድ ያደርጋል ማለት ነው። ስጨርሱ ታቆሙታላችሁ። እንደዚህ ስፈልጉ ሁለቱ እንደዚ አድርጋችሁት፣ ይህን ይመስላል። እንግዲህ የዛሬው